እቺ የምታዩት መሳሪያ እንግዲህ ሃንድ ሌቭል ወይንም የእጅ ዉሃ ልክ ትባላለች። እቺ ፖፑላር ሶስት ባብሎች አሏት። ይሄ የማለኛው ሁላችሁም እንደምታውቁት ያው ሰርፌስ ላይ በማስቀመጥ ሌበል መሆኑን አለመሆኑን መሆኑን ስሎፕም ስንሰጥ ስሎፕ አለ ወይ የለውም የሚለውን የምናይበት ነው። ይሄኛው ደግሞ ቀጥ ያለ ቨርቲካል የሆኑ ስትራክቸሮች ላይ በማድረግ የምናይበት ነው። እቺኛዋ ሶስተኛው ምናልባት ብዙ ፖፑላር ያሉ ነችው። ጥቅሟ ምንድን ነው? 45 ዲግሪ ለማወቅ ነው ማለት ነው። አሁን እንደምታዩት ቀና እንደዚህ ሳደርገው 45 ዲግሪ ይሰጣል ማለት ነው። ይሄ 45 ዲግሪ ለመለየት ነው ማለት ነው። እንግዲህ ሳይት ውስጥ ብዙ አገልግሎት አላት። ከግንበኞች ግን በብሎኬት የሚሰሩ ጀምሮ አናጼዎች እና በተለያዩ ፐርፐዞች ጥቅም ላይ ትውላለች ማለት ነው።